ትሁት እንግዲህ ዛሬ ስቅስቅ ብላ አለቀሰች ማለት ነው። ምክንያቱም ቲና እያደረገች ያለችው ነገር ምንም ግራ እያጋባት ነው ያለው። ካሌብም ደግሞ ወይ ፈቶ አልፈታት። ነገር ግን እሷ በህይወታቸው እየተጫወተች ነው፣ በህይወታቸው መጫወቱን ቀጥላለች። ስለዚህ አሁንም እንደበፊቱ አባባን እያንጋላታቸው ትገኛለች። ነገር ግን ቲና አሁንም ከህይወታቸው መውጣት አትፈልግም አባባን የሆነ ነገር አድርጋ ነው እንጂ መውጣት የምትፈልገው እንደዚሁ መውጣት አትፈልግም። ያን ነገር ደግሞ ትሁት ለምንድን ነው እንደዚህ የምታደርጊው? ካሌብ እባክህን አንድ ነገር አድርግ እንጂ ይሄ ነገር አላማረኝም። አሁንም አባይን የሆነ ነገር ታደርገዋለች፣ እባክህን አስብበት ስትለው ቲና አሁንም እንደ በፊቱ ታደርጋለች። እንደዚህ ላት ካሌብ ብሶባታል። እያልኩ እኮ ነው። አንተስ በጆሮህና በአይነሰምተ ሄለን የሚቀደም እንዴት እንደምታደርገው። ስለዚህ እባክህን ካሌብ የሆነ ነገር አድርግ፣ እኔ ከዚህ የበለጠ መቋቋም እና አልችልም። አባዬ ስታንገላታሁ እኔ ባልኖር ኖሮ እኮ እሷ የሆነ ነገር ልታደርገው እየፈለገች ነው። እባክህን ካሌብ አለችው ማለት ነው። እንግዲህ ካሌብ መቼም ሊሰማ አይችልም የሰው ነገር። ምን አይነት በሽታ እንዳለበት ራሱ አላቅም ልጁ ራሱ። እውነት ለመናገር እና እንግዲህ ካሌብ ትሁት የልቧን ተናግራለች፣ መናገር ያለባትን በሙሉ እሱ ግን ምንም ሊሰማ አልቻለም ማለት ነው እውነት ለመናገር እና እንግዲህ ዛሬ አባባን ወንበር ላይ ቁጭ ብለው ነበር አባባ ብቻቸውን አግኝታቸው አባባን ወስደ ወደ ስታረጋቸው ትሁት ደረሰችባቸው አንቺ ምን እያደረግሽ ነው ቆይ ጤና የለሽም እንዴ አንቺ መቼ ነው ትምህርት የምትወስጂው አረ ባክሽን ቲና ተረጋጊ ስትላት ምንም አገባሽን ውጪ ከዚህ አለቻት ከዛ በኋላ ዳኒ ይሄንን ነገር አየና መቋቋም አቃተው እኔ አንቺ ልጅ ምን ማድረግሽ ነው የሚሻለው? በቃ እኔ ከዚህ በኋላ ተይ፣ ከአንቺ ቦታ ጋር ጭቅጭቅም ሆነ ምንም አልፈልግም። በእናትሽ ቲና፣ አንቺ ነገርሽ ሁሉ እንደ ሕፃን ልጅ ነሽ እያለ ግራ ተጋባ ማለት ነው ዳኒ ካሌብም እንግዲህ አረ ካሌብ የሆነ ነገር አድርግ እንጂ አንተ ምን ሆነ ነው እንደ ዜት ቀሚስ ለብሰ የመጣ ሆ የማይሆን ነገር እኮ ነው እያደረግ ያለሁ። ካሌብ እባክህን፣ እባክህን ቲናን የሆነ ነገር በላት። እኔ ከዚህ የበለጠ መቋቋም ሆነ ምንም ማድረግ አልችልም። እንዴ ልጅቷ እኮ ጭራሽ ብሰውባታል አለችው አሁን እንደ በፊቱ አይደለም ጫን ያለ ነገር ነው የምታስበው ስለዚህ ቶሎ ብለህ ቅደማት ሳትቀድማችሁ አለችው ትሁት ማለት ነው እኔ ግን ከዚህ በኋላ ምንም አይነት ጭቅጭቅ አልፈልግም አሰናብቱኝ ከሆዲው ብላ ስቅስቅ ብላ አለቀሰች ትሁት ምንድን ነው የተፈጠረው ምንድ የተፈጠረው አትበለኝ ካሌብ አሁን እኮ አባዬ መናገር ይችላል ስለዚህ ሁሉንም ነገር እሱ ይነግርሃል እኔ ግን አልችልም በቃኝ አለች ከዛ በኋላ አባባን ሄዶ ጠይቀው። አባባ ሳላስበው ድንገት መጣችብኝ እንጂ እኔማ ለሷ አልሸነፍም። እሷማ እንደ በፊቱ መስያት ነው፣ ነገር ግን ተሳስታለች። እናም በፊት የበደለችኝን በደል በሙሉ የረሳውላት መስሏት በሷ ቤት ተደስታለች። እናም አንተማ አትረባ ሰውዬ፣ የበፊቱን ብታስታውስ ኖሮማ ጉዳይ ፈልቶ ነበረ። አለማስታወስ ጠቀመኝ። አሁንም ደግሞ እንዳታስታውስ ነው የማደርግህ። እኔ ቲና ነኝ ብያቸዋለሁ እኮ ማንም ለማንም እማልበገር። ስለዚህ በጸባይ የምፈልገውን ነገር ብታደርጉልኝ ይሻላል፣ አለበለዚያ ግን የሚከተላቸው ነገር ከባድ ነው እያለች እየዛተች ትገኛለች ቲና። ዳኒም ደግሞ ቲና እባክሽን፣ ከዚህ በኋላ ከትሁት ጋር ያለሽን ግብ ግብ በልኩ አድርጊው። እሷ ምን ታድርግ? አንቺ እኮ ከማይመለከተው ሰው ጋር ነው እያወራሽ ያለሽው። ምክንያቱም ትሁት ስራዋን ነው የምትሰራው። እናም ስለ ቤቱ ስለምን ልታውቅ ትችላለች? ግን ደግሞ መቼም አትነግርሽም፣ እመኘኝ መቼም አትነግርሽም። ሲያምርሽ ይቀራል እንጂ በራስሽ መንገድ ማድረግ ያለብሽን አድርጊ። ሰውየውንም ሳት ጎጂ፣ ሰውየውን ከጎዳሽ ሁሉም ነገር ስለሚበለሻሽ። እሱንማ አሁን አይደለም፣ አንድ ጊዜ ብቻ ቤትና ድርጅቱን ይፈርምልኝ እንጂ ከዛ በኋላማ የማደርገውን እኔ ራሴ አውቃለሁ እኮ። ቤትና ድርጅቱን ከፈረመልሽ ታዲያ ሰውየው ምን አደረገሽና ነው? የሆነ ነገር አደርገዋለሁ አለው የምትዩ። ቆይ ችግርሽ ምንድነው ቲና? አረ፣ እንደው ተረጋጊ ባክሽን። መረጋጋቱ ጥሩ ይመስለኛል ሲላት ዳኒ፣ አንተ ቆይ ለነሱ አግዘህ ነው ለኔ ነው ምናምን አለችው። ከዛ በኋላ ዳኒ፣ እኔ ለማንም አላገዝኩም ለማንም አግዤም አይደለም። ግን አንቺ የምታደርጊያቸው ነገሮች ምንም ደስ ስላላሉኝ ነው። አንቺ ግን እኔ ምን እንደማደርግሽ አላውቅም በእውነት ከነገ ዛሬ ትሻል ይሻል ይሻል ስል ጭራሽ እየባሰብሽ መጣ። እና እባክሽን ቲና፣ አንዳንድ ጊዜም እንደ ሰው ሐስቢ እንዴ ሰው አይደለሽም እያልከኝ ነው። ነገሮቹን ሁሉ ባልተገባ መንገድ አትውሰጃቸው። እኔ እንደዛ አይደለም ያልኩት። አንቺ ግን ነገሮችን ወደ ጎን ሁሌ መውሰድ ትወጃለሽ። እባክሽን እንደ ሕጻን ልጅ የሚያጫውትሽም ተይውና ተገቢውን ነገር አድርጊና ከዚህ ቤት ውልቅ ብለን እንውጣ። እባክሽን ቲና ልለምንሽ መጥፎ ነገር አደርጋለሁ ካልሽ ግን እኔ ከዚህ በኋላ አታገኘኝም፣ አላት። አንተ ከሌለማ ብቻዬን እንዴት እጋፍጣለሁ? አንተ ግዴታ ጋ ጎኔ መሆን አለብህ። ደግሞ አንተ ከዚህ ስትሄድ ካሌብ ይጠራጠራል፣ እና አንተ ደግሞ እዚህ ቤት ውስጥ ከሌለ እኔም ተከትዬ ስለምመጣ፣ እንደዛማ አይሆንም። እኔማ እኔ የት ጓደኞቼ ጋር እሄዳለሁ። አንቺ ግን እዛ ሁኚና የሚጨርሽውን ነገር ጨርሽ፣ አይደለም እንደዛማ አይሆንም። እኔ ያላንተ እንደማይሆንልኝ ያወቅ እኔ ኮሱን እንደው አውቄ አንድ ነገሮችን እስከማስተካከል ብዬ ነው የምቀርበው እንጂ እንደው ሲነካኝ ራሱ በጣም ነው የሚያስጠላኝ እያለች እንግዲህ ካሌብ ላይ ሞርት ይይዝበታለች። ሰላም ወድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ቲና አሁንም ተንኮሏ እንደቀጠለ ነው። አባባ ላይ ማለት ነው። አባባም ደግሞ በነገራችን ላይ ለምን ዝምታቸውን እንደመረጡ ግራ ገብቶኛል። ነገሩን አፍረጥርጠው ቶሎ ብሎ ካላ በረሯት በስተቀር እሷ ያንደን ሰው ህይወት ትቀጥፋለች። ምክንያቱም ገንዘብ ስለምትፈልግ ገንዘብ ደግሞ አውሬ ያደርጋል። የሰው ልጅ ገባችሁ ያለፋችበትን ገንዘብ ለመውሰድ ለመዝረፍ እንግዲህ እየጣረች ትገኛለች። ያ ነገር ግን ሊሳካላት አልቻለም በጭራሽ ማለት ነው። አባባ አውቀው ነበረ። ቤቱን እፈርምልሻለሁ፣ ይሄ ማይረባ ሽማግሌ አታለለኝ አለ እንዴት እኔን አታለልከኝ? ለምንድን ነው የምታታልለኝ? እኔ እኮ ልጅ አይደለውም፣ በከረሜ ላይ የምታለል ልጅ አይደለውም። እኔ ለምንድነው ቤቱን እንፈርምልሻለሁ ብለ። አሁን ከስራ ቀርቻለሁ ምናምን ምትለው? አዎ ሰዎቹ ከስራ አሁን መምጣት አትችልም፣ እረፍት ያስፈልግሃል ብለውኛል። ስለዚህ ቲና እኔ ምንም ላረግልሽ አልችልም። የኔ ልጅ ባክሽን፣ አንድ ጊዜ እስከሚሻለኝና ደና እስከመሆን ድረስ ትግስት ይኑርሽ አላት። ለምን ትግስት አልፈልግም? አንተ ኮነ ደህና ነኝ አሁን ብለ ወደ ስራ የተመለስከው። አሁን እኔማ ብዬ ነበረ፣ ግን እዛ አልፈለጉኝማ ምን ላድርግ? እሺ ምን ማድረግ አለብኝ? ምክንያቱም እነሱ እኮ ናቸው እኔን የሚፈልጉኝ እንጂ እኔ አይደለሁም። ስለዚህ ከነሱ ትእዛዝ ውጭ ደግሞ እኔ መውጣት አልችልም እኮ ቲና። አሎታ አባባ አንተ አውቀ ነው አባዬ አውቀ ነው ቆይ እኔ ልጅህ አደለሁም እንዴ? አውቃለሁ። ልጄ አይደለሽም፣ የልጄ ሚስት ነሽ። ስለዚህ ደግሞ አንቺ ለኔ ብዙ ነገር አድርገሽልኛል፣ ተንከባክበሽኛል ተንከባክበሽ አስታመሽኛል ብዙ ነገር አድርገሽልኛል። ያንቺን ውለታማ እንዴት እረሳለሁ የኔ ልጅ? ያንቺን ውለታ ኮ በቀላሉ የሚመለስ አይደለም። ስለዚህ እውለታሽን እኔ ያለው መቀፍለ ፈጣሪ ይክፈልሽ የኔ ልጅ። ግን ደግሞ አታስቢ፣ ሁሉንም ነገር በጊዜው ይሆናል። እኔ አሁን በአስቸኳይ ነው የምፈልገው፣ ቀጠሮ አልፈልግም። እሳቸው በጸባይ ሲያናግሯት እሷ ግን ኃይል እየጨመረች ነው የምታናግራቸው መልሷ ከባድ ነበር እና አባአባም ደግሞ እሷ ዞር ስትል ከት ብለው ሳቁና ታገኛለሽ፣ ሰባ አምስት ሳንቲም መቼም አታገኝም፣ እመኝ ቲና ላይ የአንዳንዱ ነገር ዋጋ አስከፍልሻለሁ። እኔ ያደለውም ሰውየው ለአንቺ በአንቺ ቤት እኔ ያደረግሽኝን ነገር ሁሉ የረሳው መስሎሻል አይደለ? እያሉ እንግዲህ እሳቸውም ዛቻቸውን ቀጥለዋል። ካሌብም ደግሞ አባዬ እኔ ከዚህ በኋላ ትግስት የሚባል ነገር የለኝም። የምሬ ነው። ቅድምም ትሁትን እነዛ የተናገርኳት አውቄ ነው። ትሁት ግን አደራ እንዳይከፋሽ ባክሽ። ትረጀኛለች ብዬ አስባለሁ። አውቀን እናስመስል ብዬ ነውኮ እንጂ አንቺ ምንም ነገር እንደማታደርጊ አውቃለሁ። ትሁት እባክሽን ተረጅኝ አላት ካሌብ። እረዳለሁ፣ አውቃለሁ አለችው። አመሰግናለሁ ስለተረዳሽኝ። ግን የሷ ነገር ማውቂያዋ ስለደረሰ ምንም አይደለም። ሁላችንም በነፃነት እፎይ ብለን እንኖራለን እዚህ ቤት ውስጥ ግን እሷ ከዚህ ቤት ከወጣች ራሱ እንደው የምትለቀት ይመስልሃል? ካሌብ አላውቅም። ልጅቷ ጭራሽ ወደ ሰይጣንነት ተቀይራለች። አሁን ላይ ሳስባት ምንም አታመጣ ምንም አታመጣም። አባዬ ብቻ አንድ ጊዜ ያስበውን ነገር ሁሉንም ነገር ያፍረጥረጥ፣ እሱን ነው የምጠብቀው። ከዛ በኋላ እኔም እስከ ዛሬ ስትጫወትብኝ የነበረውን በሙሉ እነግራታለሁ። ከዛ ከህይወታችን ውልቅ ብላ ትወጣልና ስትወጣ፣ ግን እንደዚሁ ምትወጣ እንዳይመስላችሁ የሆነ ነገር መጠየቋ አይቀርም። ትንሽ ነገር እንሰጣታለን። ከዛ ውጭ እኔ ልጅ አልወለደችልኝ ከእሷ ከእኔ የምትፈልገው ነገር ምን አለ? በእርግጥም በፈጣሪም እኔ ተወቃጅ ስለመሆን ትንሽ ነገር ሰጣትና ከህይወቴ አርቃታለው። እቺ ለትዳር አይደለም ለአዳር የምትሆን ሴት አይደለችም። እቺ አጭበርባሪ ሌባ። እኔ ፊልድ ሄዳለው ብዬ ራሴን ቀይሬ ስመጣ ያባዬ እህት ትመጣለች ብዬ አደራ ተንከባክበች ተቀበያት ስል እኔ ግን ያየሁትን ማመን ያቃተኝ፣ እሷ ዳኒ ላይ ተለጠፋ። እች ደግሞ ምንድናት? ምን ትመስላለች እያለች ነበር የተቀበለችኝ። እኔ ግን አደራ እኔም ጉዷን ለማየት ብዬ ነበረ ቀሚስ ለብሸ የመጣሁት። ነገር ግን አየዋት። አባባም ከት ብሎ ሳቁና እንኳን አየህ። እንደዚህ ነው አየህ፣ እኔና ትሁት ስናሳልፍ የኖር ነው ይሄንን ጉድ ነው እፊታችን። እንደውም አንተ ፊት እኮ ምንም አላደረገችም፣ ተቃቅፈው ቁጭ አሉ እንጂ እኔ ፊት ምንም ያላደርጉት ነገር አለ። በሷ ቤት እኔ መናገርም ሆነ መንቀሳቀስም አልችል መስሏት ነበር ፊት ያንን ቆሻሻ ነገር ስታደርግ የነበረው። እኔ ደግሞ በሕይወቴ እንደዚህ አይነት ነገር አይቻል አውቅም። በባህላችንም አስተዳደጋችንም እንደዚህ አይነት አጸያፊ ነገር የለም። እውነት እኔ እንደዚህ አይነት ባለጌ መሰሪ ሴት አይቻል አውቅም ሲሉ አባባ ውስጣቸው ያለውን ነገር በሙሉ ተናገሩ። ከዛ በኋላ ካሌብ አባዬ ሁሉም ነገር ይብቃ። ከዚ የበለጠ እኔም መቋቋም አልችልም። የምሬ ነው ምነኝ አልቋቋም ከዚ የበለጠ ስለዚህ ከህይወቴ ውስጥ ውልቅ ብላ ትውጣለኝ እች መሰሪ ሴት አባዬ ሲል፣ እኮ እኔ የምንፈልገው ይህን ነው። በቃ አሁን ትንሽ ጊዜ ጊዜ ሳይሆን ቀናቶች ብቻ ነው። የእሷ ጊዜ ደርሷል። ከዚህ ቤት መንቅረን ነው የምናስወጣት። ግን በጥንቃቄ ማድረግ አለብን አባዬ እሷ ሴጣን ስለለከፋት፣ የሆነ ነገር ታደርገናለች። ስለዚህ በጥንቃቄ ምንም አታደርገንም፣ ምንም አታመጣም። የእሷን ነገር ግን እንደዚሁ አይደለም፣ አገር ይስማ ሰው ሰብስቤ ነው ጉዷንም፣ አፍረጠርጠው እንደዚ እንደዚያ ይሻላል አባዬ ሲለው፣ አዎ አገር ጉዷን ማወቅ አለበት። እቺ ጉደኛ። እኔ እኮ የገረመኝ ከሁሉ እስከ ዛሬ የሚገርመኝና የሚያስቀኝ ነገር ታስታውሳለን፣ አንድ ቀን አንተ ከውጭ ስትመጣ እላይ ላይ እሷ ውሃ ደፋች እና ልክ ትሁት ላይ እንትን ወርውራ ትሁት አባዬ ላይ ውሃ ደፋች ያለች ቀን። ከዛ በኋላ አንተ ደግሞ መናገር ያለብህን ነገር ሁሉ ትሁት ላይ አፍህን ከፈትክ። እውነት በጣም ነው ያዘንኩብህ ልጄ፣ እንደዚህ አይደረግም። እውነት በጣም ነውር ነው አሉት አባባ። አባዬ ምላድርግ በዛ ሰዓት እኮ እሷን ብቻ ነበረ እማም ነው ግን፣ ይቅርታ አድርጉልኝ ትሁት፣ እውነት በጣም ይቅርታ አድርጉልኝ። ከልቤ ነው ይቅርታ እምጠይቃችሁ እኛማ ምንም አይደለም ካሌብ፣ ነገሩ ዓይንህን ገልጠ ማየቱ ጥሩ ነው። አለችው ትሁት። እኔ ግን ከዚህ በኋላ ምንም ነገር መቋቋም አልችልም ካሌብ፣ ይቅርታ አድርግልኝ። ከዚህ ቤት ውልቅ ብዬ መሄድ እፈልጋለሁ። በሰላም ሌላ ቦታ መስራት ነው የምፈልገው። ከዛ በኋላ አባባ ትሁቴ፣ አንቺ የትም አትሄጂም። እሷ ግን የእንጀራ ገመዷ ማብቂያው ደርሷል። ከዚህ ቤት ውልቅ ብላ ትሄዳለች። ሽኔ ልጅ፣ ምንም ነገር አታስቢ፣ አይዞሽ አሉ አባባ ሽሽት ያባዬ አያለው፣ እንግዲህ መቼም ምን ማድረግ እችላለሁ? ምንም ማድረግ አልችልም እያለች።